በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ አለም አቀፉ ማህበረሰብ ኤርትራ ላይ ጫና እንዲያደርግ በጠየቁበት ጽሑፍ የኤርትራ መንግሥት ኢትዮጵያንና ሰፊውን የአፍሪካ ቀንድ ለማተራመስ የሚያደርገውን ያሉትን ጥረት እንዲቀጥል መፍቀድ የለበትም። የኤርትራው የማስታወቂያ ሚኒስትር የማነ ገብረመስቀል ትናንት በኤክስ ባሰፈሩት ጽሑፍ ደግሞ የኢትዮጵያ ባለስልጣናት ኤርትራን በማጥላላት ላይ የተጠመዱ ይመስላሉ ሲሉ ተችተዋል። የዚህ መነሻዊ ኢትዮጵያ የባህር በር የማግኘት ጉዳይ መሆኑን በመጥቀስ በአፍሪካ ቀንድ ዘላቂ ልማት ሊመጣ የሚችለው በአለም አቀፍ ህግ ላይ የተመሰረተ ቀጠናዊ ሰላም ሲሰፍን ብቻ እንደሆነ ጠቅሰዋል። ስማቸውን ሳይጠቅሱ በወቅታዊው የሀገራቱ ጉዳይ ላይ ሀሳባቸውን ያጋሩን አንድ የዓለም አቀፍ ህግና የዲፕሎማሲ ጉዳዮች ተንታኝ የሁለቱ ሀገራት ግንኙነት በበጎ የመለወጥ ሁኔታ ከጅምሩ በህግና በተቋም መቃኘት ነበረበት። የኢትዮጵያና የኤርትራ ጉዳይ እንደ ከመጀመሪያውም ቅጥ ያጣ የሚባል አይነት ነው። በእኔ አተያይ ግንኙነታቸው በተቋማት በህግ በግልጽ የሚታወቅ ስምምነት ሊቋቋም ይገባ ነበር። የፕሬዝዳንት ኢሳያስ ወታደሮች አሁንም በሱዳንና በኢትዮጵያ ግዛት ውስጥ ይገኛሉ ያሉት አምባሳደር ዲና ሙፍቲ ፕሬዝዳንቱ ከትግራይና አማራ ክልል ታጣቂዎችን በማሰባሰብ ለውጭ ኃይላት አገልጋይ ነው ያሉትን የኢትዮጵያን ፌዴራል መንግስት መገልበጥ ነው ብለዋል። የኢትዮጵያ መከላከያ ሚኒስትር አይሻ መሀመድ ከሶስት ቀናት በፊት መንግስት በሚመራቸው መገናኛ ብዙሃን በተላለፈ ማብራሪያ ስም ባይጠቅሱም በኢትዮጵያና በመከላከ ሰራዊቱ ላይ የሚነሱ ትችቶች እዚህ ግባ የሚባል እንዳልሆኑ ገልጸዋል። ኢትዮጵያም ለሚተናኮሏት ሀይላት ሀይሎች ሁሉ ሁሌም በጠንቀቅ ያለ ህዝብ ያላት ሀገር ናት እና ብዙም የሚያሳስባት ሀገር አይደለች። ይሄ ትልቅ ሀገር ነው፣ ትልቅ ህዝብ ያለበት ሀገር ነው። በዚህ ሰዓላት ያለው ቁመና ደግሞ በጣም አስተማማኝ ነው እና ቆሞ ማሰብ የሚጠቅም ነው የሚመስለኝ። ሶይቱን ያን ያክል እዚህ ግባ የሚባል ነው የሚል እምነት የለም። ኢትዮጵያ እና ኤርትራ ግንኙነታቸው የታደሰበት ወቅት ደስተኛ የነበሩ ሀገራት የአፍሪካ ህብረት እንዲሁም ኢጋድ ለአካባቢው ሰላም እና መረጋጋት ሲባል ያንን በጎሜናቸውን የማስቀጠል ኃላፊነታቸውን ሊወጡ ይገባ ነበር ያሉት ተንታኙ የሁለቱ ሀገራት ሁኔታ መፍትሄ የሚሻው መሆኑንም ገልጸዋል። በኤርትራ በይፋ አዲስ አበባ ውስጥ ቢሮን ከፍቶ የትቅድቅል እንደሚያደርግም በአደባባይ ነግሮናል። ኤርትራ ትደግፋቸዋለች የሚባሉ የኢትዮጵያ ተቃዋሚ ሀይላትን ምንም እንኳ በይፋ ምጣ ያምኑትም የዛ አይነት ጥርጣሪ አለ እና ምናልባት ከሁለት አንድ ነገር ነው ሊሆን የሚችለው የሚዳዩ ቴንስ እንደሆነ እንዲሁ እንደተወጠርን ጊዜያት ያልፋሉ። በሌላ በኩል ግን ወደ ግጭት ሊገባ ይችላል የሚል ግምት ነው ያለኝ። ጎልቶ የወጣውና የብሔራዊ ጥቅማ ዋና ጉዳይ መሆኑ እየተነገረለት ያለው የኢትዮጵያ የባህር በር የማግኘት ጥያቄ ሰላማዊና ህጋዊ በሆነ መልኩ እንደሚራመድ ተገልጿል። የተለያዩ የፖለቲካ ፓርቲዎችም ለዚህ ድጋፍ እያሳዩ ይገኛሉ። በሌላ በኩል የቀድሞ የህወሀት አመራሮች ከኤርትራ መንግስት ጋር ጀመሩት የሚባለው ግንኙነት የሌላ ግጭት መነሻ እንዳይሆን የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪቃ አማካሪ ጌታቸው ረዳ በመስራችነት የተሳተፉ ያለፉበትና በመዋቀር ሂደት ላይ ያለው ስምረት ፓርቲ በኮሚኒኬሽን ኃላፊው በኩል ሰሞኑን አስጠንቅቋል። ከኤርትራ ጋር የሚደረገው መርህ አልባ ግንኙነትም ቢሆን መልሶ ሰላማችን የሚያደፈርስ ነው። የኤርትራው ፕሬዝዳንት በኢትዮጵያ ላይ ላቀረቡት ብርቱ ትችት የኢትዮጵያ የውጭ ጉዳይ ሚኒስቴር ኢትዮጵያ ረጅሙን ርቀት የሚያስኬደውን ከጎረቤቶቿም ጋር አሁንም በጋራ ተባብሮ መስራት ላይ ያተኮረ መርህን እንደምትከተልና ና እንካ ሰላንቲያ ውስጥ ሳትጠመድ የሰከነ ዲፕሎማሲን እንደምትቀጥል በቃል አቀባዩ በኩል ገልጻል ትገኛለች። አማራ ፋኖ ብሔረ ኃይል በጎጃም ቀጠና በተለያዩ ግንባሮች ያደረገውን ውጊያ ተከትሎ ድል መቀዳጀቱን ገለጸ። አንድ የሻምበል መሪን ጨምሮ ያገዛዙ ስልጣን አስጠባቂ ወታደሮች ተደምሰዋል። ለስድስት ወራት ያሰለጠናቸውን የፋኖ ኮማንዶዎች አስመርቋል። ዛሬም ከነ ትጥቃቸው ፋኖን የሚቀላቀለው ያገዛዙ ስልጣን አስጠባቂ ወታደሮች ቁጥር እየጨመረ ነው። የአማራ ፋኖ ብሔረ ኃይል በጎጃም ቀጠና በ24 ሰዓት የነበሩ ወታደራዊ ሁነቶችን አስታኮ ዛሬ ግንቦት 26 ቀን 2017 ባወጣው በዚሁ መግለጫ በዛሬ ሁለት በላይ ዘለቀ ስምንተኛ ሰኛው ክፍለ ጦር ዛምብራ ብርጌድና ደባይ ጮቄ ብርጌድ በተናበበና በተቀናጀ መንገድ የጣሉትን የደፈጣ ጥቃት ተከትሎ ራሱን መከላከያ ብሎ የሚጠራው ወራሪው የአብይ አገዛዝ ስልጣን አስጠባቂ ጦር ላይ ከፍተኛ ኪሳራ ማድረሳቸው ተገልጸዋል። ከደጀን ወረዳ የትኖራ ከተማ በመነሳት ወደ ቤት አቅጣጫ በኩል ወደ ቁይ ከተማ እየተንቀሳቀሰ ያለው የጠላት ኃይል የዛምብራ ብርጌድና ደባይ ጮቄ ብርጌድ በደጀን ወረዳ ገርጭና ናጅማ አካባቢ ጀባ ሚካኤል ላይ ደፈጣ ጥቃት በመሰንዘር የአገዛዙ ኃይል በደመነፍስ እግሬ አውጪኝ ብሎ እንዲፈረጠጥ ማድረጋቸውን። ያገዛዙ ኃይል በጀባ ሚካኤል ከሚባል ጫካ በመግባት ራሱን ለመከላከል የሞከረ ቢሆንም በዚህ የደፈጣ ጥቃት 13 ስልጣን አስጠባቂ ጦር ሲደመሰስ ሁለቱ መቁሰላቸውን ጠቅሷል። በሌላ ግንባር የአፋ በሃ ጎጃም ቀጠና ቀኝ ጌታ ወፍታይ ንጉሴ የስድስተኛው ክፍለ ጦር የሰናን አባ ጅሜ ብርጌድ እና ንጉስ ተክለ ሃይማኖት ብርጌዶች በጋራ በመሆን ታላቅ ድል መቀዳጀታቸውንም አስታውቋል። በዛሬ ሁለት ግንቦት 26 ቀን 2017 ሬሽን ለመቀባበል ከደብረ ማርቆስና ረቡዕ ገበያ ከተማ የወጣውን ፈዋሽቱን የአብያ የገመድ ሰራዊት የስናን አባጅሜና የንጉሥ ተክለ ሃይማኖት ብርጌድ ፋኖዎች የደማን መገንጠያ ላይ በመጠበቅ የተቀናጀና የተናበበ ጥቃት መሰንዘራቸው ተገልጿል። ውጊያው ከ12 ሰዓት እስከ 8 ሰዓት የቆየ ሲሆን በውጊያው 107 ሮኬት ፔምፔ መድፍና ዙ 23 የታገዘ ውጊያ የጠላት ኃይል ቢያደርግም ፋኖች ግን ከስሩ በመግባት ሬሳውና ቁስለኛውን አስታቅፈው ድል መቀዳጀታቸውን፣ በሚገርም ሁኔታ ከራሱ ከጠላት በተወረወረ 107 ሮኬት ከ10 በላይ አብያገዛ ስልጣን አስጠባቂ ወታደሮች መሞታቸው ተገልጿል። በዚህ ውጊያ በጠላት በኩል ከ29 በላይ የቆሰሉ ሲሆን ከ47 በላይ መደምሰሳቸውን አንድ የሻምበል አዛዥ ጭምር መደምሰሱን ይኸው መግለጫ አስታውቋል። በዚህ ግንባር ስምንት ጥቁር ክላሽ የተማረከ ሲሆን ቁጥሩ ያልታወቀ የውገብትት ካዝናና በርካታ ተተኳሽ መማረካቸውን እስከ ቅርብ ሰዓት ድረስ ጠላት አስክሬኑን ሲለቅ ሙሏል ሲል ዛሬ ማምሻውን ባወጣው በዚሁ መግለጫ ጠቅሷል። በሌላ በኩል ጠላት በገፍ እየፈረሰ ፋኖን እየተቀላቀለ መሆኑን የአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ዛሬ ባወጣው በዚሁ መግለጫ ጠቅሷል። ከቡል ቤት ከእንጀራ ቤት እየሰበሰበ ያሰለጠነውን የብርሃኑ ጁላ ሰራዊት ቤት ዘግይቶም ቢሆን ሚስጥሩ የገባው እየፈራረሰ ፋኖን መቀላቀሉን አጠናክሮ መቀጠሉን ዛሬ ግንቦት ቦታ 26 ቀን 2017 ድስት አብይ አገዛዝ ስልጣን አስጠባቂ መከላከያ አባላት አንድ ስናይፐር አምስት ክላሽ ከነሙሉ ተተኳሹ በመያዝ ነበልባሉ አብራጂት ብርጌድን መቀላቀላቸውን አስታውቋል። ሌላ ግንባር ሁለተኛው ሳሙኤል አውቀ ክፍለ ጦር የተቀላቀሉም በአፋብሃ ጎጃም ቀጠና አንደኛ ክፍለ ጦር ወደ ኮሎኔል ታደሰ ሙሉነው ብርጌድ እየተቀላቀሉ ከምስራቅ እዝ አራተኛ ኮር ሰባ ስድስተኛ ክፍለ ጦር አላሙዲ ዛይድ አራተኛ ሻለቃ ጉተማ ከተማ ከ76ኛ ክፍለ ጦር ስታፍ ሲሆን ሁለት ጥቁር ክላሽ፣ ሶስት ቦምብ፣ አምስት ካዝና ከነሙሉ ትጥቁ የደረትና የወገብ ትጥቃቸውን በመያዝ አለማዮ ከቤ ሻለቃን መቀላቀላቸውን ይኸው መግለጫ ጠቅሰዋል። ይህ በእንዲህ እንዳለ በዚሁ ግንባር የወራሪው መከላከያ አባላት አንድ ብሬና ሁለት ክላሽንኮቭ በመያዝ ዘጠነኛ ሳሙኤል አውቀ ክፍለ ጦር አነዛው ጎንቻ ብርጌድን በተጨማሪ የተቀላቀሉ ሲሆን በጥቅሉ በዛሬ ሁለት አስር የጠላት ኃይል የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠናን መቀላቀሉን መግለጫው አስታውሷል። በሌላ በኩል በቀጠናው ቄንጌታ ሁፍታይ ንጉሴ ስድስተኛው ክፍለ ጦር የበረኛው ጅምላ ሙተራ ብርጌድ ለስድስት ወራት ያሰለጠናቸውን የፋኖ ኮማንዶዎች በደማቅ ስነ ስርዓት ማስመረቁ ተገልጿል። በምርቃ ስነ ስርዓት የአማራ ፋኖ ብሔር አምባሳደር ኤርቪን ማሲንጋ የኢትዮጵያ መንግስት ለጤና ባለሙያዎች ጥያቄዎች ምላሽ እንዲሰጥና ከመብት ጥያቄው ጋር በተያያዘ ያሰራቸውን የጤና ባለሙያዎች እንዲፈታ ግፊት እንዲያደርጉ ለአምባሳደሩ በጻፉት ደብዳቤ ጠይቀዋል። የጤና ባለሙያዎች ተወካዮች በዚህ ደብዳቤያቸው የአሜሪካ ኤምባሲ መግለጫዎችን በማውጣት እና በሌሎች ዘዴዎች የጤና ባለሙያዎችን ችግርና ጥያቄ በአግባቡ እንዲ ያስተጋባ የጤና ባለሙያዎች ሁኔታ ባለም አቀፍ መገናኛ ብዙሀን ሽፋን እንዲያገኝ እገዛ እንዲያደርግ፣ የቴክኒክ ድጋፍ እንዲያደርግ ወይም የኢትዮጵያ የጤና ባለሙያዎች ከአሜሪካ የጤና ተቋማት ጋር ግንኙነት የሚፈጥሩበትን መንገድ እንዲያመቻች ጥያቄ አቅርበዋል። የጤና ባለሙያዎቹ ተወካዮች በጥያቄያቸው ዙሪያ በሶስተኛ ወገን አማካኝነት ለመደራደር ፍላጎታቸው መሆኑንም በደብዳቤው ላይ ገልጸዋል። ተወካዮቹ የጤና ባለሙያዎች መንግስት እንዲፈታላቸው ያቀረቧቸውን አስራ ሁለት መሰረታዊ ጥያቄዎች በዚሁ ደብዳቤ ላይ ዘርዝረዋል። በደብዳቤው ከተዘረዘሩት ጥያቄዎች ከተመጣጣኝ ደሞዝ፣ ከማበረታቻና፣ ከጉዳት ተጋላጭነት ክፍያ፣ ከትርፍ ሰዓት አበል፣ ከነፃ ትራንስፖርት አገልግሎትና፣ ከመኖሪያ ቤት አቅርቦት፣ ከምቹ የስራ ሁኔታ፣ በጤና ባለሙያዎች ላይ በመንግስት መገናኛ ብዙሀን ከሚሰራጩ ሀሰተኛ መረጃዎች፣ ከምቹ የሕክምና አካዳሚያዊ ሁኔታ፣ በሀገሪቱ የሕክምና ባለሙያዎችን ብቃት ከሚፈትን ተቋም ማቋቋም አስፈላጊነት፣ የጤናው ዘርፍ በብቃት ላይ የተመሰረተ መስፈርት ብቻ እንዲመራ ከማድረግና የጤና ሚኒስቴርን እንደገና እንዲዋቀር ከመጠየቅ ጋር የተያያዙ ናቸው። ከክፍያ አንጻር የአገሪቱ የጠቅላላ ህክምና ሐኪሞች በወር የሚከፈላቸው ደሞዝ 81 ዶላር እንደሆነና የከፍተኛ ሐኪሞች ደሞዝ ደግሞ 89 ዶላር መሆኑ በደብዳቤው ላይ ሰፍሯል። በከፍተኛ የትምህርት ተቋማት ውስጥ የሚሰሩ ሐኪሞች ወራይ ደሞዛቸው 126 ዶላር እንደሆነ የጠቀሱት ተወካዮቹ ነርሶች ደግሞ በወር 61 ዶላር ብቻ እንደሚከፈላቸውና ና ለአንዳንድ ባለሙያዎች ለአደጋ ተጋላጭነት የሚሰጠው ክፍያም በወር ከ10 ዶላር በታች እንደሆነ ለአምባሳደሩ የተላከው ደብዳቤ ያትታል። በአጠቃላይ የአገሪቱ የጤና ባለሙያዎች ክፍያ በዓለም ላይ ዝቅተኛው መሆኑንም ለአምባሳደሩ የተጻፈው ደብዳቤ ያብራራል። የጤና ባለሙያዎች የስራ ማቆም አድማ ከማድረጋቸው በፊት ጀምሮ በአጠቃላይ ለሁለት ወራት ጥያቄዎቻቸው ምላሽ እንዲያገኙ በሰላማዊ መንገድ ለጤና ሚኒስቴር እና ጉዳዩ ለሚመለከታቸው አካላት በተደጋጋሚ ቢያሳውቁም ከመንግስት በኩል እስካሁን ቀና ምላሽ እንዳላገኙና ይህም የጤና ባለሙያዎችን ሞራል እና የአገሪቱን አጠቃላይ የጤና አገልግሎት ስርዓት ክፉኛ እንደጎዳው በደብዳቤው ላይ ሰፍሯል። ከመብት ጥያቄው ጋር በተያያዘ መንግስት እስካሁን ከአንድ መቶ በላይ የጤና ባለሙያዎች